ዙሪያ ያሉ ሰዎች አሉ። ቅመም ማለት መሪያ እና ተመስገን ነው። ለሁሉም ነገር አይደል? በጣም ብዙ ነው። እውነት ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ትናንትና አይታችኋል አላደል? ትናንትና ስለነ ብሩኬ አልሰራውም። በዛኛው ቻናል የማልሰራውም በዛኛው ቻናል አልሰራውም ስላልተመቸኝ ነው። ቤተሰብ ማለት ነው እና ትናንትና እኔ ፈርስ ነው ያልኩት በሳቅ ማለት ነው ምክንያቱም የእውነት በጣም ደስ ብሎ ነበረ በዛ ምክንያት ይታረቃሉ ብዬ አስቤ ነበረና እንደዚህ ሲጫወቱ ማለት ነው የሆነ ይታረቃሉ ብዬ የሆነ ይታረቃሉ የሚል ሀሳብ አለኝ ጭንቅላቴ ውስጥ ማለት ነው ምክንያቱም ሀይሚና ብሩኬ እንደዚህ ሲጫወቱ እንደዚህ ሲሆን ነው የሚያምርባቸው ገባቸው አለ ግን ማለት ነው ትናንትና ሀይሚ እየሰራችሁ ስራ እኔ የእውነት ልብናገር ፈታ ነው ያደረጉኝ ምንም ቅር አላለኝም ማለት ነው እና ብሩኬም ደግሞ እዛ ቁጭ ብለህ ማለት ነው፣ ሃይሚን ጥበቃ ሃይሚ እንዳለችው ነው። ምክንያቱም አንተ ለጥ ብለሃል ራስን አታቅም። ውሃ አምጥታ ስደፋ ድረስ ላላይ ራስን አታቅም። እንዴት ሃይሚን እጠብቃለሁ ብለህ እሷ ቤት ትተኛለህ ማለት ነው። ስለዚህ እውነቷ ነው። ማብራት አብርታ እኔ እንኳን ማብራት ሰው አብርቶብኝ አይደል፣ ትንሽ እንኳን ውር ካለ እሰማለሁ እነቃለሁ። አንተ ለጥ ራስን ጥለ ማለት ነው። ቆይ ምኑን ነው የጠበቅከው ማለት ነው። ስለ ትናንትና ቪዲዮ ልስጥና ማለት ነው። እና ዛሬ ደግሞ እንግዲህ ሊበቀላት ነው፣ አላውቅም። ትናንትና እንግዲህ እያየ ነው መጨረሻ ቪዲዮ። እንግዲህ ብሩኬ፣ እኔ እያሰብኩ ነበረ ቪዲዮን እያየሁት ማለት ነው። ምን አለ መኝታ ቤቷ ገብቶ በቆለፈ ምናምን እያልኩ ነበረ ማለት ነው። ግን አሁን መኝታ ቤቷ ገብቷል፣ እንዴት እንደወጣ ግን ማየት ለምን አላየንም? ማየት እንፈልጋለን። መኝታ ቤቷ ገብቶ ቆልፎ ነበረ እንዴት ወጣ? እሱን ማየት እንፈልጋለን። አሁን እንዴት ወጣ? ብሩኬ፣ እስኪ ቪዲዮ እንስማና ማለት ነው። ሲቀጥል ከበቂ በላይ ሁሉ ነገርና ቴንኪው በጣም ሲቀጥል፣ ደግሞ ያው ቅመም በጣም እንትን ብላለች። በቃ ትናንትና የምር ተናድጃሉ እኔ የምር በዛ ሌሊት እንደዛ ማበሰሱ አልካ ነበረ ሁላ ብቻ። እኔም ዛሬ ተንኮል አስብ ነው የመጣሁት። እንግዲህ እስቲ እሷን ጋር ገብቼ የፈጠነ ካሜራ ምናምን ለማስተካከል ሞክራለሁኝ እና ፈጣሪያ ፈጣሪ ያለው ነው የሚሆነው። እሷ ጋር የምሆነው ግዴታ ስለሆነ ነው ማስተካከል ምናምን ያለ ነገሮች ስለሆነ ማለት ነው፣ ለራሷ ብዬ ነው ሲሆን፣ እሷ ደግሞ አልፎ አልፎ እያፈላሽ ነው ገንፈል ገንፈል ሀይሚ ማለት ነው ገና እያደገች ነው። እንዶም አልፈላባትም፣ እንዶም ማለት ነው ብሩኬ ግንፍል ግንፍል እንኳን አላላትም ማለት ነው። እኛ እንኳን ከሀይሚ ታላቆች እንኳን ግንፍል ግንፍል እያለን አደለ? ገና እሷ ገና ወጣት ናት። ገና አልጨረሰችም፣ ገና ናት እያደገች ስለሆነ በጣም ነው ግንፍል ግንፍል የሚልባት ማለት ነው። ገና ነው እንደ መቼ ቆላት፣ ገና መቼ ፈላባት፣ ገና እኮናት ማለት ነው። እንዶም ይሄ እንዶም አሪፍ ነው ምክንያቱም እንዶም አልሆነችም፣ እንደ ዘመኑ ወጣት ሴቶች ግንፍል ግንፍል አላለችም ግን እንግዲህ ምን እንደምሰራ እኔ እንግዲህ የሆነ ነገር ሆና በኋላ ጸጸት ውስጥ ከምገባ እና እሷም ማን አሁን ሙድ ውስጥ ከምትገባ ብዬ ነው ይህንን ውሳኔ። በጣም ኢግኖር ስገጫት ለመበጠጥ የመጣቸው ብዬ ከጀመርኩኝ ነው ምናምን ይባላል። ምን ይላል? ክሽክሽ ይነሳል። እዛ እናገራለሁ እሷም ትናገራለች። እንግዲህ ቃላችሁ ቤተሰቦች ከፍቶ ገብቶ ነበረ። ሻወር ገብታለች። አሁን ገባኝ፣ እሷ ሻወር ገባች። ኦኬ። ብሩኬ ደግሞ መኝታ ቤት ነበረ፣ ወጣና ቪዲዮ ሰራ ነው እንደዛ ነገር መሰለኝ። ለማንኛውም ካሜራውን አስተካክልለን። መኝታ ቤቷና ሻወሯ አንድ ነው። ሀይሜ እየዘፈነች ነው። እንደ ሻወር የምትገቡ

ይዋጣልናል እስቲ፣ ማን እንደሚያስወጣ ከዚህ ቤት እናያል። በጣም ዘወላ እኔ ራሱ ዛሬ ያመናሽ ኮኛል ማለት ነው። እንደዚህ ወሰኝ ከመጣው ተጫሉ እንዴ ችልች ያው፣ ለማንኛውም ግን እናንተ እየዘፍነች ነው ሻወር የምትገቡ ደስ እዚህ ሳታን ተጨርሰዋለች ወይም ደግሞ እዛው ትቆያለች። ግን ይሄ ፎቶ ስወድ እናንተ ማርያምን፣ ይሄ ፎቶ ይሄ ፎቶ ስወድ፣ ቆይ እንትን ልበልላችሁ ይህ ፎቶ አያችሁ፣ እዚህ ጋ በጣም የምወዱ ይህ ፎቶ ማለት ነው። ቤተሰብ ቆይ ሀይሚ ትውጣና ማለት ነው። ትውጣ ቆይ መውጣት የለም ከዚህ ግን፣ ይሄ ነገር ማለት ነው ይሄ ቪዲዮ ስንቴ ነው የሰሩት? ቤተሰብ ብዙ ጊዜ ሰርተዋል። ተካያችት ማለት ነው ዱባይ መጥቶ ሰርተዋል፣ ኢትዮጵያ ሰርተዋል። ግን ሀይሚ በሰራሽ ስራ ያንስሻል

ምን ደምታበት ይናል ብሩ ኬብናት ነው በረቀሶች ጠይቁን። የእውነት ፈርታለች፣ ግን ሀይሚ ፈርታለች። ግን እኮ ታውቃላችሁ አይደለ? በዚህ መሀል ማለት ነው የእውነት ሴቶች ማለት ነው በቃ ትብትብ ነው የምትሉት ምክንያቱም እውነት ሀይሚ እራሱ ማለት ነው እንደውም አልፈራቸው እንደውም ሆኖ ነበረ መለሆነ በሆንም መጀመሪያ እንደውም እንደውም አስባችኋል? የእውነት ሴቶች አብዛኛው ጊዜ ማለት ነው እንደዚህ ወንዶች ለብቻው ብቻው ቢያገኘን አስባችሁታል እንዴት እንደምንፈራ ማለት ነው። የሚደፍረን ስለሚመስለን ታውቃላቸው፣ ሴቶች ብዙ ነገር ነው የሚደርስብንና በጣም ነው የምንፈራው። እንደሁ ሃይሚ እንደሁም ብሩኬን ስለምታውቀውን እንዲሁም ዝም ያለች አሁን ከእኔ ጋር ተስማሚ አለ። እሺ፣ እስማማለሁ። ተስማሚ አለ። እሺ፣ እስማማለሁ። ወይኔ እጅ ተሰብሯል። ጉዴ ፈላ። ስሚኝ እሺ፣ በምን ቀን ነው እንደው ከአንተ ጋር ነው? ብሩኬ ቤት ገብታችሁ ዩ ቪዲዮ ማለት ነው። ምርጥ ቪዲዮ ነው። እግዚአብሔርን ፍንድት ነው የምትሉስ። በሳቅ ገብታችሁ ዩ ብሩኬ እግዚአብሔር ሽታኛ ማለት ነው። እኔ አንቺን በእንጨት አነካሽ፣ ወደዛ ሄድ ምናምን በስልት ራሱ አታገኝም። ምን ወደዛ ሄድ ምናምን የምንባባለው ነው። እነሱ ራሱ እየተጠቀሙ ያሉት አንድ ትራስ ነው እኮ ያለው። ብሩኬ፣ በምን ልተኛ ነው ሀይሚት አደለሽ? በአንድ ትራስ ነው እንደምተኘ እኔ እኮ። እንግዲህ ስብር ነው የሚለው በሁለት ትራስ ካልሆነ አልችልም።

ሚመንት ነው ያለሽ፣ ካልተመለከተሽ መናደድ የለብሽም። ገብቶሻል ካላገባሽ ጮክ ብለሽ አትይ፣ እሷነታም ታወጣ ካላገባሽ። ቤተሰብ ያላያችሁ ቪዲዮን ገብታችሁ ብሩኬ ቤት ይሁን ማለት በሰቅፍ እንድት ነው የምትሉት። እኔ ተመችቶኛል። በዚሁ ቀጥሉ፣ ትታረቃላችሁ። ሰምታችኋል።